ሰላም ጤና ይስጥልን። አነጋጋሪውና ግዙፉ በዓለማችን ላይ ስመጥር የሆነው ድሮኖችን ኢትዮጵያም እያመረተችም እንደምትገኝ ታላቋ ሀገራችን ኢትዮጵያም ስሟም እየገነንም እንደመጣም ተገልጽም፣ እንዲሁም ምስራቅ አፍሪካ እያንቀጠቀጠች የምትገኘው ታላቋ ሀገራችን ኢትዮጵያም ታላቅ የምስራች ይዛም ከች ብላለችም። ይህን ታላቅ የምስራችም እየሰሙም ግብጽና ኤርትራ ቅዥት ላይ መውደቃ ሰዎቹ ተሰማም። ይሁንና እቺ ሀገራችን ኢትዮጵያ በውጩ ዓለም ስሟ ሲጠራም የሚሸበሩላትና የሚንቀጠቀጡላትን አልሸባብን የምቀጣው በውጩ ዓለም በጦርነት ሲተራመሱ ዓለም ዝም ብሎ ሲመለከትም፣ ነገር ግን እቺ ኢትዮጵያ ሀገራችን ጦርነት የምታበርደው ሀገራችን ታላቅ ድሮኖችን እየሰራችም እያምረተችም ለገበያም እንደምታቀርብም ይፋም አደረገችም። የኢትዮጵያ አየር ኃይል የታጠቀው ባራክተር ቲቪ ሁለት ድሮን። ይህ ድሮን ከሌሎች ድሮኖች ረከስ ባለ ዋጋ ቢገኝም ነጥሎ ሚመታ ነው ይባልለታል። ይህ ድሮን ቱርክ ውስጥ በባራክተር ከ2014 ጀምሮ ሲመረት የነበረ ሲሆን ይችላል። የ27 ሰዓት የአየር ላይ ቆይታም አለው። ይህ ድሮን አራት ከአየር ወደ መሬት የሚተኮሱ ሚሳይሎችን መጫን ይችላል። ጠቅላይ ሚኒስትራችን ዶክተር አብይ አህመድ አሊም እኛ ኤርትራን አንወርም፣ ኤርትራ ወንድሞቻችን ናቸው፣ እናቶቻችን ናቸው፣ በሰላማዊ መንገድ ያለውን ነገር መፍታት አለባቸው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸው ተሰማም። አሁን ወደ መረጃዎቹ ማለፍን የይገባኛል ጥያቄ ስላለን መቶ ሚሊየን ስለሆን ወታደር ስላለን ዘለን የሰው ሀገር የምናንቅ መሆን የለብንም ይሄ ትክክል አይደለም እኛ ያ ኢንትረስት የለንም በሰላም ላይ ነገር ይቻላል ወይ አዎ በጣም ይቻላል ይቻላል ቢኮዝ የጋራ ተጠቃሚነት የጋራ ብልጽግና የጋራ እድገት የጋራ ሰላም የሚፈልግ ሰው ሁሉ ያደርገዋል በፍትህና በርትዕ ላይ የተመሰረተ ነው እኛም የማይገባን ብንጠይቅ የጊዜ ጉዳይ ነው አያዋጣም እኛ የሚገባንም ብንይዝ ሌላው የሚገባውን ቢይዝ ግን ለዘለቀ ጊዜ አብረን መኖር እንችላለን። ምንድነው ያለው ምርጫ? አንደኛ ፌዴሬሽን፣ ኮንፌዴሬሽን ኤርትራን፣ ኢትዮጵያን ብትወስዱ ግን የወላችሁ ይሄ ሁለት ግንድ መልኩ ይለያያል። ልክ ባንዲራውና ስሙ እንደሚለያይ ህዝብ ማለት ውስጥ ጊዜ የተያያዘ ያኔ ያጣላን ኮንፌዴሬሽን አሁን ሊታይ ይችላል። ያኔ የነበረው ስሜትና ዛሬ አንዳደለ ፌዴሬሽኑን በትክክል ማስቀመጥ፣ ለምሳሌ የባንዲራ ጉዳይ፣ የስም ጉዳይ፣ የምናምን ጉዳይ ካለ ማስቀመጥ፣ አሁን ባለው ስሜት ልናርቀው እንችላለን። እንግዲህ እምነታችን ትግራይ የሚናገረውም አፋር የሚናገረው ምናምን ህዝቡ እንደምታውቁት ያው አንድ ህዝብ ነው። ምግባችን እንጀራ በወጥ ነው። ዘፈናችን፣ ሁሉ ነገር አንድ ነው። ከፖለቲካ ውጭ አንድ ነው። በቀላሉ መመለስ ይቻላል። ኖ በፍጹም አይታሰብም። አይደረግም ካሉስ፣ ይችላሉ፣ መብታቸው። በግድ አይሆንም። ሁለተኛው ደግሞ የመሬት ልውውጥም ነው። ይሄ ዓለም አቀፍ ልምምድ ነው። ዓለም ላይ ያለ ኤክስፒሪየንስ ጊቨን ቴክ አለ ዓለም ላይ በመቀጠል የኢትዮጵያና የኤርትራ ጦርነት አይቀሬም እንደሆነም ተሰማም። ኢትዮጵያ የጦር ትርኢቶችን እያሳየችም ትገኛለችም። ጦሯን ጦሯን ወደ ጫፍ ወደ ኤርትራም እያስጠጋችም ትገኛለችም። ኤርትራ ጦሯን ወደ ጫፍ ወደ ኢትዮጵያም እንዲሁም እያስጠጋች እንደሆነም ተሰማም። ኢትዮጵያ የጦር ትርኢትም አደረገችም። ኤርትራም እንዲሁም የጦር ትርኢትም እያደረገችም እንደሆነም ተሰማም። ኢትዮጵያን ኤርትራ ጦርነት ዳግም ከመቀስቀሱ በፊት ሁለቱ ሀገራት ስለ ሰላም ሊወያዩ ይገባል ሲሉ አሜሪካና የአውሮፓ ዲፕሎማቶች እየገለጹ ይገኛሉ። ባህርና በአሰብ ጉዳይ በተነሳው ውዝግብ ነው እንግዲህ ሁለቱ ሀገራት ከቃላት ጦርነት አልፈው ወታደራዊ አቅማቸውን ወደ ማሳደግና ወደ ማሳየት እየገቡ ያሉ ኤርትራ ወታደራዊ አቅሟን በዚህ መልኩ እያሳየ ስትገኝ ኢትዮጵያም ጦሯ በዚህ መልኩ እያጎለበተችና እያሳየች ትገኛለች። ሁለቱ ሀገራት እንዲ ወደ ጦርነት የሚገቡ ከሆነ እየተቀኑ አለመረጋጋትና ቀውሶች እንደሚፈጠሩ አሜሪካና የአውሮፓ ዲፕሎማቶች እየገለጹ ይገኛሉ። ሰሜኑ ክፍል በተለያዩ ጊዜ አለመረጋጋቶች እና ቀውሶች እያጋጠሙት ይገኛል። ምንም እንግዲህ ለማስቆም ውይይቶች ና ንግግሮች እንደሚሹ እየተገለጹ ይገኛል። ሁለቱ ሀገራት ከቃላት ጦርነት አልፎ ወደ ወታደራዊ ግጭት እንዳያመራ ስጋ በመቀጠል ሞጣ ቀራኒውም በይፋ ኢትዮጵያን መደገፉ ተሰማም። የኤርትራውያን ሚስጥርም አወጣ። አሁን ሞጣ ቀራኒው ምን አለ የሚለውንም ለእናንተም በቪዲዮው የማስዳምጣችሁ ይሆናል። አሰብን የኢትዮጵያኖችን 120 ሚሊዮን ህዝብ ላንድ ላክ አድርጎ ጉሮሯችንን አንቆ ሾታታታታ አድርገው አይታችሁ እኮ የውሸት ካርታ መሆኑን የምታዩት ሾታታታታታ አድርገው ግብፅ ድረስ ዘጉት። አማራን ብቻ አለው ኢትዮጵያኖችን ጉሮሯቸው መስጋት ሁለት ቢሊዮን ዳላር በየወሩ እንድንከፍ ታስቱ ማች ሁለት ቢሊዮን ዳላር ለ30 ዓመት እኮ ኢትዮጵያን እስካሁን ሃይዌይና ባቡር ዘርግቷል ማለት። ዱ ዩ ቲንክ ጋይስ በአንድ ወር እኮ ነው ሁለት ቢሊዮን ዳላር ብታምን ባታምን አንዳንዴ ደግሞ አራት ቢሊዮን ደግሞ ከፍ ያርጉባቸዋል በወር እኮ። ይህን ማወቅ አለባቸው። ይሄ ገንዘብ ቢሊዮን አንድ ቢሊዮን ዳር አርቆት ብዙ ፕሮጀክት የሚነድፍ ነው። ይሄን ያደረጉት እነሱም ለማይጠቀሙበት ኤርትራውያን የሚባሉ ናቸው። ሻቢያ የሚባል ኦሮሞች ወደብ ማግኘት ይፈልጋሉ። ኤርትራ የተቀም ሀገር ነው ባይዘ አሁን አማራ በዚህ ውጊያ ላይ መግባት የለበት ፕላስ እውነት ውሸት ነው። ኤርትራውን በየት አድርጎ ነው አዲስ አበባ ላይ መጥቶ የሚዋጋው? ቦርደር ቢሆን ኦሮሞን ይዋጋል። ምን ግንኙነት አለ? የኤርትራ መንግስት ከኦሮሞ መንግስት ጋር፣ ከኦሮሞ ህዝብ ጋር የሚጣላው በምንድን ነው? ኦነግን አሰልጥነው የላኩት እነሱ አይደሉም። የሚያሳርዱ እነሱ አይደሉም። ስለዚህ ተመልካቾቻችን ለሰዓቱ የተሰሙና መደመጥ ያለባቸው ወቅታዊ ሰበር መረጃም ይህንን ይመስል ነበር። በሌላ ትኩስና ወቅታዊ ሰበር መረጃም እስከምንነግረኝ ድረስ በያላችሁበት በሰላም ቆዩልን። ለቻናላችን አዲስ ሲሆናችሁ ሰብስክራይብና የደውል ምልክቶ የሚጫኑ እንዲሁም ቤተሰብ ይሁኑ። ኢትዮጵያ ለዘላ